ኢፍራታ የዲኤን ኤውን ውጤት አገኘችው። የዲኤንኤ ውጤት እንግዲህ ልጁ የናታን ሳይሆን የያፌት ልጅ ነው እና በቅርቡ እንዳረገዘች ከዛው በፊት ግን እንዳላረገዘች አወቀች። ኢፍራታ በጣም ደነገጠች። ምን አይነት ፈተና ነው? ምን አይነት ጣጣ ነው? ምን አይነት ስቃይ ነው? የኔ መከራና ስቃይ መች ነው ግን የምላቀቀው ብላ እራሷን በቃ እስከምትጠላ ድረስ በጣም አዘነች። ኤፍራታዬ አሁን ላይ ልቧ ተሰብሯል አንዴ ባቤል አንዴ ደግሞ በያፌት በቃ እንኩትኩትኩትኩት ብሏል። ገኒ ልጇን ስላገኘች ደስ ብሏታል። ድንገት ነው ሰርፕራይዝ ያደረገቻት ቤቷን እያጸዳች ዳግምን ሂድልኝ ባክህ እያለች በትራስ ልብስ ስትመታው ከዛም በኋላ እንዴ ዝም በል አለችውና፣ በጥቅሻ ዝም አለ ዳግምም። ከዛ መጥታ ቤተ ክርስቲያን ልሄድ ነው ብላ ነበረ ያፌትን አታላው ያወጣችሁም። ገኒ ስታየው በጣም ነው ደስ ያላት፣ የእውነት እንዴት ደስ እንዳላት። አምላክ ሆይ ተመስገን፣ እንኳን ለዚህ ያበቃሀኝ እንኳን ልጄን አይኗን ባይነ ያየኋት፣ ዛሬ እንደዚህ ከሆነ የነገውን ደግሞ ልጆቼን ሁሉንም ሰብስበህ በአንድ እንደምታደርገን እያሉ ቤተ ክርስቲያን ሄደው መጸለይ ጀመሩ። ዳግም አመሰግናለሁ ፈጣሪዬ፣ እህቴን ስላመጣህልኝ፣ ከእናቴ ጋር ስላገናኝህልኝ፣ ነገ ከነገ ወዳ ደግሞ ሁሉንም ማስተካክለህ ቤተሰቤን እንደምትሰበስብልኝ እያለ መጸለይ ጀመረ። ያፌት ምንም ያህል እንኳ አቤል እዛ ቤት ስለተቀመጠ ቢናደድም ቢበሳጭም፣ ነገር ግን መጨረሻውን የኢፍራታን መጨረሻ ሳላይ ምንም ነገር አልናገርም ብሎ አፉን ዘግቷል ቆይ አንተ ትኋን የሆንክ ልጅ ደግሞ ዛሬ ለምንድን ነው እዚ ቤት አልሄርክም እንደ ብሎ ሲለው ቆይ እናንተ ሰዎች ለምንድን ነው ግራ የምታጋቡኝ እኔ እኮ ጧት ኢፍራታ አናግሬዋለሁኝ በቃ ቅር ስላለች ነ የቀረሁት እያለ ሲያወራ ድንገት እናቱ ደውላ እንደምታመሰግነው እና በቃ እዛ ስራ እንደምትሰጠው ሲያቅ ብሎ ያፌ ደነገጠና አፉን ዘጋ። ናታን ናታን ከድራራ ጋር ትናንትና የማይሆን ነገር ሊያደርግ ነበር። ድራራ በጣም ሰክራለች። ቆይ ምን ሆነች ነው የሰከርሹ? ብሎ ሲላት ምንም ነገር አትጠይቀኝ እንድትጠይቀኝም አልፈልግም ብላ በለቅሶና በሐዘን ልቧ ተሰበረ። እንዴ ምንጉር ነው ይሄ? ናታን ትናንትና አልሰከረም ግን አውቆ እያስመሰለ ከሷ መረጃ ለመሰብሰብ ቢያስመስልም እንኳ እሷ ግን ምን እንደሆነች አልነገረችውም ብቻ ያለችው አጠይቀኝ ባክ ብቻ ነው ያለችው ከዛም እንግዲህ ሊስማት እያለ ወይጉድ ጭራሽ ሮማንቲክ እየሰሩ ነበር እኮ ነገር ግን ኤፍራታ መታ ድቅነት ስትልበት ድንጋዩ ላይ አፍግሞ ጣላት ድራላል። ቆያን አንተ ምን ሆነ ነው እንዴ ልትገለይ ነበር እኮ ስትለው በጣም ይቅርታ ተይኝ ብዬሽ ነበር እኮ እኔ ሰክሬ ያለሁት ተይኝ ስልሽ አንቺ ነሽ አልፋታኛልሽ እያለ ማውራት ጀመረ። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር ተመሰገነ ይሁን ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ነባር ቤተሰቦች ደግሞ ስለምትከታተሉኝ ከልብ አመሰግናለሁ። ሐረግ ድራማ እንደ ቀጠለ ይገኛል። አስተማሪውና ጸደው ሐረግ ድራማ እንደ ቀጠለ ይገኛል። ቪዲዮዬን እስከ መጨረሻው ተከታትላችሁ ሀሳብ አስተያየታችሁን ኮሜንት ላይ በአክብሮት እንድታስቀምጡልኝ እጠይቃለሁ። እንግዲህ ቤዛ በጣም ልቧ ተሰብሮ ሂዊይን ፍለጋ ሂዳለች። ከዛ በድሮ ትውስታ ከሆነ ልጅ ጋር ደብድበው እየሮጡ እንዲሁም ደግሞ በቤት የቤት የሰው ቤት ጣራ ላይ እየወጡ የሰውን አጥር እየሰበሩ ያን ሁሉ በትውስታ አስታወሰችና፣ ቆይ አንቺ ምን ሆነች ነው እንዴ ካየሽ ወንድ ጋ ለምንድን ነው የምትጣየው? ብላ ህዌ በሰዓቱ ብላት ነበር እና እኔን ሊነካኝ የሚፈልገው ናታን ብቻ ነው ነው እኔ የናታን ብቻ ነኝ። እሺ ስለዚህ ማንንም ወንድ ቢሆን መቅረብም መጋፈጥም አልፈልግም እያለች ነበረ ቤዛ በሰዓቱ። ከዛ እያመለጡ ያለውን ትውስታ እያስታወሰች ቆይ ግን ሂውየት ና ያለሽው፣ ቆይ ግን ምን አስቀይሜሽ ነው ተቀይመሽኝ ሆን እንዴ አለች። ግን ደግሞ እኮ ብትቀየሚ ኑሮ መተሽ ልትሰናበችኝ አትፈልጊም ነበር ግን አንቺ መተሽ እኔን ተሰናብትሽኛል። አምላኪ ሆይ ምንጉር ነው? እያለች ብቻዋን ማውራት ጀመረች። ከዛ ናኦል ደወለ ናኦል ደወለ እንደ ቤዛ እንዴት ነሽ? ደህና ነሽ ሲላ ደህና ነኝ። ቆይ ምን ሆኖ ነው ድምጽህ ይ ምንም አልሆነም፣ ትንሽ ደብሮኝ ነው። እሺ የጓደኛሽ ጉዳይ ምን ሆነ? እባክህ ጓደኛዬ የምትኖርበት ሰፈር ሄድኩኝ፣ ድሮ እማውቃቸውን ቦታ ሄድኩኝ፣ ግን ምንም ነገር አዲስ ነገር የለም እያለች ማውራት ሲጀምር አይዞሽ በቃ ብቻ ግን የሆነ ቦታ ሄደን እዛ እናፈላልግላታለን ብሎ ሲል ግን ደግሞ ናታንን ሳላስፈቅድ አለች እ ሲላት በቃ እሺ ለማንኛውም እንደሆነ እንደሆነ አደርጋለሁ ግን አንተ ደህና ነህ ስትለው ደህና ነኝ ትንሽ ደብሮኝ ነው እንጂ አታስቢ፣ ምንም ችግር የለውም አላ። ጉርሻው የጉርሻው ነገር አጨናናቂ ነበር። ኦዲንሶች ራሱ ምንኛ መታደር ነው። ዳግም ቢኒ፣ እንዲሁም ደግሞ ገኒ እያሉ በጣም የተደነቁበት ጉርሻ ነበር። ነገር ግን በቃ መጨረሻ የቢኒ አጉራሽ ቢኒ አጉርሰኝ ታላቅም ስለሆነ ብላ ገኒ ስትፈቅድ፣ እንደውም ዛሬ አጎቴም እኔም ሳንሆን የእኛም የሁለታችንም መቅደም ሳይሆን በቃ በአንድ እንብላ ብለው እያጎረሷት ገን እጇን ሳትነካ አብልተዋት ጨረሱ። ተመስገን እያሉ በደስታ የእውነት እንደ ደስ እንደሚል ፍቅር የሆኑ ቤተሰቦች። ኤፍዬ ቴሌቪዥኑን እያየባት ወይ ጉድ፣ እንደው ምን አይነት ክፉ ሰው ክፉ ልጅ ነው? ግን ቆይ ጭራሽ እንደዚህ ለቆ እስከ መጨረሻው ድረስ ለቆ እንደዚህ ያሰቃየኛል እያለች ኤፍራታ ብቻዋን መነጨት ጀመረች። እሱም ደግሞ አይጥና ድመት ሆኑ። እሱም ማስተያየቱ ሌላ ነበር። ምንድን ነው የምታየኝ? እንዴ አንተስ ምንድን ነው የምታየኝ? ዊ አንተ ልጅ ግን ምን አይነቱ ክፉ ነህ! አረ እንደ ዊ። ከዛ በሆዷ ቆይማ ይሄን ቴሌቪዥንማ ወይ ቦታውን እቀይረዋለሁ ወይ ከሰክሰዋለሁ፣ ያኔ የት ቁጭ እንደምትል ና ምን ላይ እንደምታፈጥ እና ያለን እኔ እፍራት አይደለሁም ብላ ወደ ውጭ ወጣች። ከዛ ስልኩ ጠራና አነሳችሁ? ስታነሳውም እንዴት ነሽ ኤፍራታ? ደህና ነኝ ዶክተር። እና ምን ደረሰ? ያው የደረሰው ነገርማ ላንቺ ብቻ አይደለ። ቆይ ምንድን ነው ደግሞ ተመስገን ምናምን? የተጨናነቅሽ ትመስለያለሽ። እኔ ለኔ ብቻ ነው የምትሰጠኝ ብለሽኝ የለ? አዎ፣ እና ለዛ ነው መናገር አይቻልም። አንቺ ራስሽ ነሽ ገልጠሽ የምታዩሽ አላት። እሺ እንደምንም ብለሽ መንጣት አለብሽ ብሎ ሲላት ኢፍራታ እንዴት መውጣት እንዳለባት ተጨናንቃ ስለነበረ ብቻ ግን በሀሳብ ጭልጥ። ከዛ ዳግ እየደወለ እህቴ እንዴት ነሽ ደናነሽ ወይ ሲላት ደህናነኝ እኔ እና ምን አዲስ አለ ለምንድን በዚህ ሰዓት ደወልክ ብላ ስትለው አየ በቃ ታዩስ ግን ማለት ምን ተፈጥሮ ነው፣ እናቴ ኮ በድጋሜ ጉልት ወታ ነበር። አልገባኝም ለምን አንችን ለማየት ብላ አንድ ነገር ላስቸግርሽ። ምንድን ነው ታላስቸገርኩሽ? ግን አንድ ቀን መተሽ እናቴ ልታያት ትችያለሽ። ምን አዎ። ከዛ ግን እንዴት ሁኜ አሁን ላይ እኮ መውጣትን ምንም አይፈቀድልኝም፣ ግን ብቻ አመቻቻለሁ ብላ ቁጭ ብላ ዝም ብላ ቤት እያጸዳች ሀሳብ መጣላትና ቤተ ክርስቲያን ብላ መሄድን መረጠች። እንደምንም ብላ እንግዲህ ነጠላዋን ለብሳ ገኒ ጋ ዳግም ጋ ፈጣሪዋን ሂዳ መስግና ስትመለስ ግን ቤተሰቦቿን ሳይቀር ሸውዳ ወደ ዶክተሩ ጋር ሂዳ መረጃውን በነጠላዋ ሸፍና ደብቃ ይዛለች። ያ መረጃ ምን ይሆን ውዶቼ? ማለት ነው የልጇ የዲኤንኤ ውጤት ይሆን ወይስ ደግሞ የናታንና የያፌት የዲኤንኤ ውጤት ይሆን? መቼም ይሄ ዲኤንኤ እስከሚከፈት ድረስ ማን ነው በጉጉት የሚጠብቀው? እኔ ግን ሲመስለኝ ያው ማለቴ ያፌት ያኔም ቢሆን አስቸግሮ እንደዛ ቢወስድያትም ግን አብራው እንዳላደረች እርግጠኛ ነኝ። ነገር ግን የሚመስለኝ የያፌትንና የናታንን ወንድማማቾች የዲኤንኤ ውጤት ይመስለኛል። በሌላ በኩል እንግዲህ ሉሊት ቁጭ ብላ ቪዲዮውን ልካለች ስለነበረ ከሱ መልስ እየጠበቀኝ ነበር። ነገር ግን አለቃው ሊደውል አልቻለም። ከዛ ቤዛ ዘንጣ ስትወጣ እኔም ልሽ ቆየት ለመውጣት ነው። እንደዚህ ዘንጠሽ መነጸር አድርገሽ አለቻት። ምን አገባሽ? ቆይ እዛ ሸበላው ጋ ነው እንዴ? ምን ነው ያጋ ተጣልታችኋል እንዴ? እንደዚህ መነጸር የለበሽው አለቻት። ምን አገባሽ ቢሆንስ? አይ ነይማ ልንገርሽ። ምንድን ነው የምትነግሪኝ? እሱን እኮ አሁለታ። እሺ በቃ ስለ አንቺ መጥፎ መጥፎ ነገር ሲያወራና እኔን ደግሞ እጅሽን ተሻለሽ ሆይ እንዲህ ነው እያለ ጠጋ ጠጋ ሲል እኔ እሺ አንቺ ምን አልሽው? እኔ ስነ ስርዓት እ እኔ በቤዛ ላይ እንደዚህ አይነት ነገር ማድረግ አልፈልግም፣ ቤዛ በጣም ጥሩ ጥሩና ሁላችንን ማስጠግታን የምትኖር ኦሪጅናት ብዬ ነገርኩት። ምን? አዎ ተሰሚኛለሽ፣ ሉሊት፣ እኔ የታገስኩሽ ላጎቴ ስል ነው። ነገር ግን አንቺ የምታወሪ ወሬ ተጠንቀቀሽ ብታወሪ ይሻልሻል። ደሞ ለና ኦድ ስለኔም ስለ እኔም ሆነ ስለዚህ ቤተሰብ አንድ ነገር መጥፎ ነገር ተናግረሽ ከሆነ

አሉ አደላይ የማልፈልጋቸው የማልፈልጋቸው ልብሶች ለሚስኪን ለመስጠት አውጥቼ ነው። እውነት? አዎ እሺ። ግን ለማንኛውም ሸበላሽ እንዴት ነው ብላ ስልትላጥ ማ ያ ልጅ ነው እስኪ ንገሪኝ፣ ስለሱ ብላ አጠራቻት። ጥሩ ልጅ ይመስላል፣ ግን ትወደዋለሽ? ማለት አልጠለውም። አይ በቃ እንግዲህ ወደፊት እዩውልሽ፣ እኔ አሁን የፍቅር ስሜት ምንም የለኝም ልጁ ግን ጥሩ ልጅ ነው፣ እና እወደዋለሁ ብላ ስትል እኮ እወደዋለሁ እየተባለ እኮ ነው ወደ ፍቅር የሚሄደው፣ ቤዚ። ለማንኛውም ግን ችግር የለውም ብቻ ይመች ብላለቻት። ከዛ ከላይ ወረዱና፣ ቆይ እናንተ ግን በር ዘግታችሁ ምን እያላችሁ ነበር ብላ ስትል፣ በሩን የዘጋ ነው እኔ ነኝ እንጂ ቤዛ አይደለችም፣ ሚስጥር እያወራን ነበረ አለቻት። ከኔ ተደብቃችሁ? አዎ እያለች ና ሉሊት ተጣሉ። የዛሬው ቪዲዮ ይህንን ይመስል ነበር። በቀጣይ እስከምንገናኝ ቻው።